ሰላም በአዲስ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና ጠይቃለሁ። ነባር ቤተሰቦች ሁልጊዜም ግዜም ከጎኔ ሆናችሁ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። አሁንም አብሮነታችሁ አይለኝ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ለእግዚአብሔር ይመስገን ሰላም ነኝ። ሰላማችሁ እያላችሁበት ብዙ ትርፍራፍ ይበልልኝ። ዛሬ ቆንጆ የሆነ ለየት ያለ የፒዛ አሰራር ነው። መግቢያ ላይ እንደነገርኳችሁ እንደምትወዱት ምንም ጥርጥር የለውም። ወደ አዘገጃጀቱ እንሄዳለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ትሆኑ ዘንድ በትህትና እጠይቃለሁ። ተከታተሉኝ። እዚህ ጋር ዶቄት ነፍቻ አዘጋጅቻለሁ። ከዶቄቴ ላይ የሚያስፈልጉኝን ግብዓቶች እጨምራለሁ። እርሾ፣ ቤኪንግ ፓውደር፣ ስኳር፣ ጨው እንዲሁም ዘይት አድርጌ ካጨመርኩኝ በኋላ ውሃ ከመጨመሪ በፊት በደንብ አድርጌ እቀላቅለዋለሁ። እንዴት እንደሚጣፍጥ ልነግራችሁ አልችልም። ቆንጆ የሆነ የፒዛ አዘገጃጀት ነው። ሁልጊዜ ቺዝ ወይንም ደግሞ ጅብን እየጨመርነ ከምንሰራ፣ እንደዚህም ደግሞ በጾም ወቅት በዚህ መልኩ መስራት እንችላለን። እኔ ይህንን ያዘጋጀሁት በጾም ወቅት ነው ማለት ነው። እንዴት እንደሚጣፍጥ ልነግራችሁ አልችልም። ትንሽ ዘይት ጨምር ያለው ዘይቴን ከጨመርኩኝ በኋላ ትንሽ ልሰስ ያለ ውሃ እየጨመርኩ በደንብ አድርጌ እሽት አድርጌ አቦካዋለሁ። እንግዲህ የተወሰነውን ነው ሳቦካ ማሳያችሁ። ለምን በአንድ እጃችሁ ሲሆን ማብኪያው አይመችም እንደዚህ ግልብጥ የማለት ባህሪ ያለው ማለት ነው። ስለዚህ ቀንጨብ ቀንጨብ እያደረግኩኝ ለማሳየት ሞክራለሁ። ቤተሰብ በዚህ መልኩ እያቦከሁት ነው። ይህንን ይመስላል። እንደዚህ እሽት አድርጌ አብኮቸዋለሁ። አሁን ይህንን ሸፍኜ ሞቃታማ ቦታ አስቀምጠዋለሁ። በእርግጥ አሁን ወቅቱ ሙቀት ነው። አሁን ኩፍ ብሏል ብዬ አስባለሁ። ይህንን ይመስላል። እንደዚህ በደንብ ኩፍ ብሎልኛል። አሁን ይህንን የፒዛ መጋገሪያ ላይ ነው ማደርገው። የፒዛ መጋገሪያ ትንሽ አነስ ያለች ነች። አጠቢዋ አለው ዘይት እንደዚህ ቀባዋለሁ። እንዳይዝብኝ ዘይቴን በደንብ አድርጌ ከቀባውን በኋላ ሊጤን እዚህ ላይ እጨምራለሁ። አሁን ሊጡን ጨምራለሁ። ቆንጆ የሆነ የፒዛ አዘገጃጀት ነው። ሁላችሁም እንደዚህ በዚህ መልኩ አዘጋጅታችሁ ተመገቡ ማለት ነው። ወዳለው ሊጤን እንደዚህ ጨመርኩኝ። ዘርጋ ዘርጋ አድርገዋለሁ ትንሽ እንትኔ የፖዛ መጋገሪ አነስ ብላለች። እዚህ ከፍ ያለ ቢሆን ይመረጣል። እንደዚህ እኩል አድርጌ ከዘረጋውትኝ ወይንም ከጠፈጠፉት በኋላ ከዚህ ላይ ያዘጋጀውትን የተለያዩ አትክልቶች እዚህ ላይ ጨምራለሁኝ። ቆንጆ የሆነ የቪዛ አዘገጃጀት ነው። በመጀመሪያ የቪዛ ሶስት ሠርቼ አዘጋጅቻለሁ። እሱን ጨቀባዋለሁ። የቪዛ ሶስት ሰር ያላሳየኋችሁ ቤተሰብ፣ ያው እንደሚታወቀው ብዙዎቻችን፣ አብሶ ደግሞ እንደዚህ የምግብ ቪዲዮ ብዙም ማየት አንፈልግም እና ቪዲዮ እንዳይረዝም ስለፈለኩኝ ነው። እሶሱን ስሰራ ያላሳየዋችው አንድ ቀን በእግዚአብሔር ፍቃድ ሙሉ የእሶስ አሰራሩን አሳያቸዋለሁ። እንደዚህ እኩል አድርጌ በደንብ አድርጌ ቀበዋለሁ። በዚህ መልኩ ቀብቸዋለሁ። አሁን ከዚህ ላይ የተለያዩ ቃሪያዎች እንዲሁም ሽንኩርት አድርጌ አዘጋጅቻለሁ። እነሱን እዚህ ላይ ጨምራለሁ በመጀመሪያ ትንሽ ሽንኩርት ሽንኩርቱን በቁመቱ ቀጠን ቀጠንና አድርጌ የከተፉትኝ እንደዚህ ጨምራለሁ። አሁን እንደዚህ አድርጌ ከጨመርኩኝ በኋላ ቃሪያ ቃሪያ የተጠቀምኩት ሁለት አይነት ሶስት አይነት ቃሪያ ነው የተጠቀምኩትኝ የሚያቃጥል ነገር ምን ወድ ከሆነ የሚያቃጥለውንም መጨመር እንችላለን። እኔ የሚያቃጥል ነገር ስለማልወድ ይህንን ቃሪያ የፍልፍል ሮም የሚሉትን እሱን ነው የጨመርሁት። እንደ ፍላጎታችን መጨመር እንችላለን። ያው በዚህ መልኩ እንደዚህ ጨምሬዋለሁ። ከዚህ ላይ ዘይቱን ዘይቱን እንዳጋጣሚ ሆኖ ይሄ ክብ ክቡ አልነበረኝም እና እንትን ብዬ ነው፣ በቁመት በቁመቱ ያኛውን ያን ለቪዛ ያልተዘጋጀውን እሱን አዘጋጅቼ ነው። ይሄን ለቪዛ የሚዘጋጀው በክብ በክቡ እንትን የሚባለው እሱ ቢኖር ይመረጣል። እኔ ለጊዜ ፈን ተጠቅሜያለሁ። ይሄ በክብ በክቡ እንትኛ ላይ የተከተፈው ዘይቱን የሚመስለው ዘይቱን አይደለም ቃሪያ ነው ቃሪያ ይሄ በጠርሙስ ታሽጎ የሚሸጠው እሱ ነው ትንሽ ሳይ በዛ የጨመርሁበትኝ አሁን እንደዚህ አድርጌ ከጨመርኩኝ በኋላ ፍረን ውስጥ ነው የምጨምረው እንግዲህ ቤተሰብ ድምጽ ሊኖር ይችላል አስፋልት ዳር ስለሆነ ለዛ ነው አሁንም ቀደም ስጨምር ያስቀረውትን ሽንኩርት ጨምር ያለው እንደዚህ አድርጌ ተጨመር ሆኝ በኋላ ይው በዚህ መልኩ እየበሰለ ነው። መግቢያ ላይም እንዳልኳቸው ትንሽ መጋገሬ አነስ ብላለች። ከፍ ያለ ቢሆን ይመረጣል። በጣም እንዳይወፍርብን ማለት ነው። የኔ ትንሽ ወፈር ብሏል፣ ለምን ሊጡ በርከት ያለ ነው፣ መጋገሪያዋ ደግሞ ትንሽ ያነሳለች ማለት ነው። ለማንኛውም ቤተሰብ በዚህ መልኩ በስሏል። እጅግ በጣም የሚጣፍጥ ቆንጆ የሆነ የፒዛ አዘገጃጀት ነው። ሁልጊዜ በስጋ በዶሮ የተሰራ ፒዛ ከመብላት እንደዚህም ደግሞ በአትክልት የተሰራ ፒዛ ብንበላ ቆንጆ ነው ብዬ አስባለሁ። ከወደዳችሁት ከተመቻችሁ ሁላችሁም እንደዚህ በዚህ መልኩ እየሰራችሁ ብሉ ማለት ነው ወዳለሁ። አሁን እስኪ ቆርሰዋለሁ፣ ቆርሼ ደግሞ አሳያችኋለሁኝ ቆንጆ የሆነ በስጋና በዶሮ የሚሰራ እንዲሁም በጅብን የሚሰራውን የፒዛ አሰራር የሚያስንቅ ለየት ያለ የፒዛ አሰራር ነው። ሁላችሁም አሁንም በድጋሚ በዚህ መልኩ እየሰራችሁ መመገብ ትችላላችሁ። እኔ ወድችዋለሁ፣ ተመችቶኛል። ለእናንተም ይመቻችኋል፣ ተወዱታላችሁ ብዬ አስባለሁኝ። ይኸው ቆርሾው ይሄንን ይመስላል። ቆንጆ የሆነ ፖዛ ነው ለዛሬ ያዘጋጀሁት። ቪዲዮ ይሄንን ይመስል ነበረ። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት እግዚአብሔር አምላክ ይጠብቃችሁ። ይሄንን ቪዲዮ ግን ሁላችሁም ላይክ፣ ሼር ማድረጋችሁን አትርሱ። የዛሬውን እዚህ ላይ ያበቃው። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። ሰናይ ጊዜ የተመኘው ባይ